ሰላም ናችሁ ዶክተር ጸደኒያን ደርማቶሎጂስት እና ኤስተቲክ ፊዚሻን ዛሬ በጣም ኤክሳይቲንግ የሆነ ፕሮሲጀር ነው የምናሳያችው ፒአርፒ ዊዝ ማይሮኒድሊንግ ወይም ደግሞ ቫምፓይር ፌሻል ወይም ቫምፓይር ፌስ ሊፍት ይባላል ይሄ ፕሮሲጀር በዌስተርንና ውስጥ በጣም ኮመን ፕሮሲጀር ነው በጣም ፌመስ ያደረገችው ለመጀመሪያ ጊዜ ኪም ካርድሽያነች ይቲንግ ታቋታላችሁ ይሄ ፕሮሲጀር ምንድን ነው ከስሙ ቫምፓ ይባል ደም እንወስድና ያንን ደም የራሳችንን ደም ማለት ነው በማጣራት ያቺን ፒአርፒ የምትባለውን ፓርት፣ በጣም ኢምፖርታንት ፓርት ነች። እሷን በተለያዩ ቴክኒኮች ፊት ላይ ኢንጀክት ማድረግ ነው። ስለዚህ ይሄ ቆዳን ያድሳል። የተለያዩ ቶኖችን፣ ሴንሰቲቪቲዎችን፣ ፒግመንት ይሄ የተለያየ ከለር ወጥ ያልሆነ ከለር የመሆን የቆዳ መሳሳት፣ ኮላጅን ስቲሙሌት ያደርጋል። በጣም ብዙ ኤፌክት አለው። ይህን ፕሮሲጀር አብራችን ተከታተሉ።